አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 16 በዚህ ቀን ከጌታችን ኢየሱስ ክርስቶስ መቃብር ላይ ቤተክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞም በኢየሩሳሌም ሀገር ንግስት ሊያኔ የገለጠችው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበትም ሆነ። ይህም እንዲህ ነው። ልጇ ቆስጠንጢኖስ በነገሰ በ20 አመቱ ቅዱሳን የሆኑ 318 አባቶች በኒቅያ ከተማ ከተሰበሰቡ በኋላ ቅድስት እናቱ ዕሌኒ እንዲህ አለችው፣ ልጄ ሆይ እኔ ወደ ቅድስት አገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ የክርስቶስን ዕጸ መስቀል ፈልጌ አወጣ ዘንድ ለእግዚአብሔር ስለትን ተስያለው። ቆስጥንጢሮሱ ሰምቶ በዚህ ነገር ደስ አለው። ከብዙ ሰራዊትም ጋር ብዙ ገንዘብ ሰጥቶ ላካት። የከበሩ የግምጃ ልብሶችንም ሰጣት። እሷም ወደ ኢየሩሳሌም በደረሰች ጊዜ በከበሩ ቦታዎች ተባረከች። ከዚያም በኋላ ስለከበረና አዳኝ ስለሆነ ዕጸ መስቀል መለመረች። በታላቅ ድካምና ችግርም አገኘችውና ታላቅ ክብርን አከበረችው። በታላቅ ምስጋናም አመሰገነችው። ይህም በኋላ በጎልጎታ በቤተልሔም ክብር ጌታችን ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በፀሐ የእመ የእመቤታችን ማርያም ስጋዋ በተቀበረበት በጌቴሴማኒ በደብረ ዘይትን በከበሩ ቦታዎች ሁሉ የቤተ መቅደስ መሰዊያ እንዲሰሩ አዘዘች። ዳግመኛም በእንቁ በወርቅ በብር አስጌጠቻቸው እንዲህ አስጌጡም አዘዘቻቸው። በኢየሩሳሌም ስሙ መቃርስ የሚባል ኤጲስቆጶስ አለ። እርሱም ንግስትን ሌኒን እንዲህ ብሎ መከራት ይህንም እንዲህ አትስሪ። ከጥቂት ዘመናት በኋላ በዚህ ሀገር ሊነሱ አሕዛብ ይመጣሉ፣ ሁሉን ይማርካሉ፣ ቦታዎችንም ያፈርሳሉ፣ ወርቁን፣ ብሩን፣ እንቁን ይወስዳሉ እና ነገር ግን ጠንካራ የሆነ የማይናወጽ እና የማይፈርስ ጥሩ ህንፃ ሊታሰሩ ይገባል። ከዚያም የሚተርፈው ወለዶችና ለችግረኞች ስጫቸው አላት። እርሷም የአባ መቃርስን ምክሩን ተቀብላ መኳንንቱ ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያናትን እንዲያነጹ አዘዝቻቸው። ከዚያም በኋላ ንግሥት ሌኒ። ከዚያም በኋላ ንግሥት ዕሌኒ ወደ ልጇ ንጉሥ ቆስጠንጢኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶም እጅግ ደስ አለው። እንደገና ሌላ ብዙ ገንዘብ እና ሕንፃውን ተቆጣጥረው የሚሰሩ ሹሞችን ላከ። ለሚገነቡና ለሕንፃው ስራ የሚያገለግሉ ሁሉ ደሞዛቸውን ሳያጓድል ሁልጊዜ ወደ ማታ እንዲሰጧቸው ንጉሡ አዘዘ። ስለ ደሞዛቸው እንዳይጠሩና እንዳያዝኑ እግዚአብሔር ስለ ጠሩታቸው በእርሱ ላይ እንዳይቆጣ ይልከራልና ጻድቅ ንጉስ ኮንስታንቲኖስን በነገሰበት በሰላሳ አመቱ የከበሩ ቦታዎች እንጻቸው በተፈጸመ ጊዜ ነዋያ ቅድሳታቸውን ዋጋቸው ብዙ ድንቅ የሆኑ የከበሩ ጉንጃሎችን፣ ልብሶችንም ላከ። ደግሞም ወደ ቁስጥንጥንያ ሊቀ ጳጳሳት ኤጲስ ቆጶሳቶችን በመያዝ እንዲዘጋጅ፣ እንዲሁም ወደ አንጦኪያ ሊቀ ጳጳሳት፣ ወደ እስክንድሪያ ሀገር ሊቀ ጳጳሳት ወደ አባታናት ወሴ ኤጲስ ቆጶሳቶችን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የተሰሩ ወይም የታነጹ አብያተ ክርስቲያናት እንዲያከብሩ ንጉሱም እንዳዘዘ ሁሉም ተሰብሰቡ። እስከ መስከረም አስራ ስድስት ቀንም ኑሮ፣ በዚያች ቀን ሁሉም አብያተ ክርስቲያናት መሰዊያቸውን አከበሯቸው። የቅዳሴ የቁርባን ቅዳሴንም ቀድሰው ለምእመናን ስጋውን ደሙን አቀበሉ። ከዚችም ቀን ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። የከበረ መስቀልን በመሸከም በእነዚያ በከበሩ ቦታዎች ዞሩ። በውስጣቸውም ለእግዚአብሔር ሰገዱ አመሰገኑም። መስቀሉንም አከበሩ። ወደ ሀገሮቻቸውን በሰላም በፍቅር ተመልሰው ገቡ። ለእግዚአብሔር ምስጋና ይሁን። ከመስቀሉ ኃይል ሁላችንም የክርስቲያን ወገኖች ይጠብቀን፣ ለዘላለሙ አሜን። በዚች ቀን የፋርስ ንጉሥ አሜን የሶር እጅ ተማርኮ ወደ ነነዌ ሀገር የተወሰደ ከንፍታሌም ነገድ የገባኤ ልጅ ጦቢት አረፈ። ይህም ጻድቅ ጦቢት በሕይወት ዘመን ሁሉ እውነትንና ቅን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹም ጋር ከመማርኩ በፊት ለችግረኞች ብዙ ምጽዋትን ይሰጥ ነበረ። ብዙ ጊዜም የበጎቹን ጠጉርና የእህሉን አስራት ይዞ ወደ ኢየሩሳሌም ይወጣ ነበረ። ከገንዘቡም ከሶስቱ አንዱን ለድሆች የሚሰጥ ነው። በዚያም ጊዜ ሕዝቡ ሁሉ ክደው በአልና ደማል ለሚባል ጣዖታት ይሰቡ ነበር። ወገኖቹም ወደ ነነዌ በተማረኩ ጊዜ ሁሉም የአህዛብ እህል በሉ። እርሱ ግን ሰውነቱ ይጠብቅ ነበረ፣ የአህዛብን መብል እንዳይበላ እግዚአብሔርን ያስበው ነበር እና በአንዲት ዕለትም በአደባባይ የወደቀ በድን አግኝተው ነገሩት። ወዲያውኑ እህል ሳይቀምስ ተነስቶ ሄደ። ፀሐይም እስከሚገባ ድረስ ወደ አንድ ቤት ውስጥ አስገብቶ አኖረው። ፀሐይ ሲገባም ቆፍሮ ቀበረው። እዚያችን ሌሊት እና ኃጢአተኛ ሆኖ በዕድሞ ስር ተኝቶ አደረ። በዕድሞ ላይ ወፎች መኖራቸውን ስላወቀ ፊቱን ገልጦ ሳለ ኩሳቸውን ከአይኖቹ ላይ ጣሉበት። አይኖቹም ተቃጠሉ፣ ከእሳቸውም ጢስ ወጣ ታወሩ። ባለመድኃኒትም ሊያድነው አልቻለም። በዚያን ጊዜ ጦቢድ ወደ እግዚአብሔር እንዲህ ብሎ ለመነ፣ አቤቱ በቸርነትህ አስበኝ ወደ ችግረኛነቴም ተመልከት። ለመማረክና ለመዘረፍ አደረከን። በእኔና በአባቶች ኃጢአት ተቀብ። በዚያች ሌሊትም እንደ ኃጢአተኛ ሆኖ በእድሞ ስር ተኝቶ አደረ። በእድሞ ላይ ውቆች መኖራቸውን ስላላወቀ ፊቱን ገልጦ ሳለ ኩሳቸውን ከአይኖቹ ላይ ጣሉበት። አይኖቹም ተቃጠሉ፣ ከእሳቸውም ጢስ ወጣ፣ ታወሩ። ባለመድኃኒት ሊያድነው አልቻለም። በዚያን ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመነ። አቤቱ በቸርነት አስበኝ፣ ወደ ችጋረኝነቴ ተመልከት። ለመማረክና ለመዘረፍ ባድርገኝ፣ በእኔና በአባቶች ኃጢአት ተበቀለ ሀብታትኝ ። አሁንም በፊት ደስ የሚያሰኝህን ነገር አድርግ። ከመኖር ሞት ይሻላል እና በሞትም አስበ ሰራበት ዘንድ አፈር መሆን ዘንድ ነፍሴን የሚቀበል መላክህን እዘዝ። በዚያችን ዕለት የራጉኤል ልጅ ሳራን በጭኗ ያደረግ ክፉ አስማንዲዮስ የሚባል ጋኔን ለሰባት ባሎች ። አጋብተዋት ወደ እርሷ ሲገቡ ሁሉንም ስለገደላቸው፣ ስለዚህ አባቷ አገልጋዮች የሽሟጥ ጠዋት ነበር እና ከሽሙጣቸው ያድናት ዘንድ እያለቀሰች ወደ እግዚአብሔር ስለምን ነበረ ከሽሙጣቸው ያድናት ዘንድ እያለቀሰች ወደ እግዚአብሔር ስለምን ነበረ። ጸሎቷም የጦቢት ጸሎት በልዑል እግዚአብሔር በጌትነቱ ልዕልና ፊት ተሰማ። ጦቢትም በገባኤል ዘንድ አደራ ያስጠበቀውን የክብሩን ነገር አሰበ። ልጁ ጦቢያንም ጠርቶ ሳልሞት በገባኤል ዘንድ አደራ ያስጠበቁን ብር ትቀበል ዘንድ ከአንተ ጋር የሚሄድ በደመወዝ የሚቀጠር አሽከር ፈልግ አለ። ጦቢያም አባት ሆ፣ ያዘዝከኝም ሁሉ አደርጋለሁ አለ። ከዚያ በኋላ አሽከር ሊፈልግ ወደ ቅዱስ ሩፋኤል አሽከር ሊፈልግ ሄደ። ቅዱስ ሩፋኤልንም አሽከር በሚሆን ሰው አምሳል አገኘው። እርሱም ከጦቢያን ጋር መጣ። ስሙንም አዛሪያ ነኝ ብሎ ጦቢትን ላካቸው። ሲሄዱም በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦቢያም ገላውን ይታጠብ ዘንድ ወረደ። ታላቅ አሳም ሊውጠው ተወረወረ። ሩፋኤልም ጦቢያን አሳውን ያዘው፣ አትፍራው፣ እረደው፣ ጉበቱን፣ ልቡን፣ ሐሞቱን ያዝ አለው። እርሱም እንዳዘዘው አደረገ። ይህም የዓሳ ሐሞት ጉበቱን፣ ልቡን ምን ያደርጋል አለው። አዛሪያ የሚባል መልአክም እንዲህ ብሎ መለሰለት። ጋኔን ያደረበት ሰው ወንድ ወይም ሴት ጉበቱን፣ ልቡን ከደቀቀ ጣን ጋር ያጨሱለት እንደሆነ ጋኔን ይሸሻል ሐሞቱም ዓይኖቹ የታወሩ ሰውን ቢቁሉት ይድናል ሁለተኛም የራጉኤልን ልጅ ሳራን ያን ያገባ ዘንድ ተናገረው እግዚአብሔርም ይጠብቀዋል። እና እንዳይፈራ አጽናናው ወደ ራጉኤልም ቤትን በደረሱ ጊዜ ሳራ ተቀብላ ደስ አሰኘቻቸው ከዚያ በኋላ ጦቢያ ሳራን ወደዳት እርሷን የሚሰጠው ዘንድ አባቷን ጠየቁ አባቷም ለሰባት ባሎች አጋብቷት ሰባቱም እንደሞቱ ነገረው ጦቢያም የእግዚአብሔር ፈቃድ ይሆን አለ ወደ ጫጉራ ቤትም ባገቧቸው ጊዜ ሩፋኤል የነገረውን ቃል አስታውሶ የአሳውን ጉበትና ልብ ከደቀቀ ቃል ጋር አጤሰብ። ያን ጊዜ አስማንዲዎስ የተባለ ጋኔን ሸሸ። መልአክ ሩፋኤልንም ይዞ ለዘላለሙ አሰረው። ጦቢያም ሚስቱን ሳራን ይዞ ደስ ብሎት ወደ አባቱ ቤት ተመለሰ። አባትና እናቱን በደስታ ተቀበሉት። የአባቱም ዓይኖች በኋላ ጊዜ እንደ ጭጋግ ሆኖ ከዓይኖቹ ተገፈፈ። ዓይኑን አሸ፣ ወዲያውኑ ድኖ ልጁን አየ። ከዚህም በኋላ የከበረ መልአክ ቅዱስ ሩፋኤልንም ራሱ ገለጠላቸው ብዙ ነገር ነግሯቸው ወደ ሰማይ አረገ። ብዙ ነገርንም ነግሯቸው ወደ ሰማይ አረገ። ከዚህም በኋላ ከወገሮች ጋር ተላልፈን አደረገ። ክብር ይግባውና ስለ ክርስቶስ መከራ እንዲህ ብሎት እንዲተናገረ እሱ በኃጢአታችን ይገርፈናል፣ ደግሞም ይቅር ይለናል። ሁለተኛም መከራን መከራህን የሚያስቡ የተመሰገኑ ናቸው። እነርሱም ክብርን ባዩ ጊዜ በአንተ ደስ ይላቸዋልና አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲህ ብሎት እንዲተናገረ ኢየሩሳሌም ሰንፔር መረግ የሚባል በከበረ ዕንቁ ትሰራለች። ድልድል ድልድልዋም ቅጥሯም፣ አደባባዩም፣ ደጆቿም በከበረ ዕንቁ በጠራ ወጡም ይሰራሉ። አደባባዩም ቢረሬ አትራኮስ ሶፎር የሚባል ዕንቁ ይሰራሉ። በመንገዷ ሁሉ ሁሉም እግዚአብሔርን አስቀድሞ የነበረ ማስቀድሞ የነበረው ወደፊትም የሚኖር እያሉ ምን ያመሰግኑታል። ደግሞ ከአለማችን ሁሉ ጽዮንን ከፍ ከፍ ያደረጋት እግዚአብሔርን ያመሰግናሉ። ሁለተኛም የእስራኤል ምኮኞች ከባቢሎን ወደ ኢየሩሳሌም እንደሚመለሱ ትንቢት ተናገረ። ሁለተኛም ደግሞ የዮናስ ከነነዌ እንዲወጣ ልጁን ጦቢያን አዘዘው ከነነዌ እንዲወጣ ልጁ ጦቢያን አዘዘው። ዳግመኛም ልጁን እንዲህ አለው ልጅ ሆይ ምጽዋት እንደምታደርግና ምጽዋት እንደምታድልና እንደምታጸድቅ ተመልከት። ይህንን ተናግሮ በአልጋው ላይ ሳለ በመቶ ሃምሳ ስምንት ዘመኑ አረፈ። በክብርም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን። በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ዳግመኛ የቅዱሳን የወርቅላ፣ የስምዖን፣ የመርቄኖስ፣ የሀሊ፣ የሮኪኖስ፣ የሉኪያኖስ፣ የአርዝማኖስ፣ የጴጥሮስ፣ የሃና መታሰቢያቸው ሆነ። ተርታር ነገርንም እንዳይናገሩ ደንግያ ጎርሶ የኖረ የአባ አጋቶን ረፍቱ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ድርሳን ዘእመ ምሕረት ዘይትነበብ አማስሮ ሰዱሱ ለወርሃ መስከረም ጸሎታ ወበረከታ ወምራተ ቁርአና ያሉ ምስለ ኩሉ ህዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም መስከረም 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመኗ፣ ክብሯ፣ ፍቅሯ ከሁላችን ጋር ለዘላለሙ ይደርብን አሜን። ከዚህ በኋላ እንደ ሰው ሁሉ ወደ ሰማይ ሳትታርግ በመቃብር ፈርሳ እንድትቆይ አልተዋትም። እርሷም እንደ ሰው በደካማ ተፈጥሮ አልተፈጠረችም እና እንደ ስጋዊ ደማዊ ፍጥረትም በመቃብር አልተዋትም ወደ ሰማይም አሳረጋት እንጂ መላእክት በሚኖርበት በሰማይ ወደ በሰማይ ቤት ኖረች። አሟሟቷም እንደ ሰው አሟሟት አይደለም። ስጋዋም በመቃብር ተቀብሮ አልቀረም። ካረፈችም ጀምሮ በዕፀ ሕይወት ስር ስጋዋ ሰባት ወር ኖረ እንጂ። ስጋዋም የተቀበረባት ምድር እንደ ማንኛውም መሬት አይደለች። መቃብሯም እንደ ቀደሙቶች መቃብር አይደለም። እንደ ነቢያት እንደ ሐዋርያት መቃብርም አይደለም። እነሱ በስጋው መወለዱን መስክረዋል እና እርሷ ግን ክርስቶስን በማሕፀኗ ተሸከመችው። ዳግመኛም የእነሱ ተፈጥሮ በዓለም እንዳሉ ሰዎች ተፈጥሮ ነው እና የእመቤታችን ተፈጥሮ ግን እንደዚህ አይደለም። ስለዚህ የእመቤታችን ስጋ የተቀመጠው በውስጧ ገነት የሚገኝባት ልዩ ንጽሕት፣ ያማረች በምትሆን ኤዶም በተባለች ምድር ነው። ይህች ምድርም እግዚአብሔር የፈጠረው የአባቶች አባት አዳም ከሙታን ተለይቶ የተነሳባት ናት። ምድሪቱም ንጽሕት ልዩ ናት። ስለዚህ የእመቤታችንን ስጋ በውስጧ አኖሩ። ከጸሆት ስርም ተቀመጠች። ይኸውም የተድላ ቦታ ነው። የገነት ምድር አዳም በውስጧ ከወጣባት ጀምሮ ጌታችን ኢየሱስ ክርስቶስ ሞቶ ተነስቶ አዳምን ከልጆቹ ጋር እስከመለሰበት ቀን ድረስ ሁል ጊዜ እንዳዘነችና ያን ጊዜ ፈጽማ ደስ እንደተሰኘች ነግራችኋለሁ። እንደዚሁም የእመቤታችን ሥጋ የተቀበረባት ምድር ፈጽማ ደስ ተሰኘች። ማህበረ መላእክትን በየነገዳቸው እየመጡ ንጽሕት ማርያምን ያመሰግኗታል። እነሆ የክብር ባለቤት አምላክን የወለደች የእመቤታችን ክብሯን ነገርኳችሁ። የምድር አሕዛብ ሁሉ ከክብሯ ብዛት የተነሳ ሰውነቴ ሁሉን አንደበቴ ቢሆን፣ አካሌ በብርሃን ቢሸፈን፣ ግማሹን ብስ እንኳን ልናገር አልችልም ብዬ እነግራቸዋለሁ። በአንደበቴ ምስጋና እንጀምር ዘንድ ነው እንጂ ለእናንተ ድንቅ የሆነባቸው የመቤታችን ረፍትም እንዴት እንደሆነ አስረዳችሁ ዘንድ ልጆችም ሽማግሌዎችም ስለ ክብሯ መሰከሩ። ወደ ሐዋርያት ነገር የምንመለስና ስጋዋን ወደ ቀበሩበት ቦታ እናገራለሁ። ኖ ለእርሷ ለልጇ ወዳጇ ጌታችን ኢየሱስ ክርስቶስ ቸር ለሚሆን ለአባቱና ማሕየዊ ለሚሆን ለመንፈስ ቅዱስ ምስጋና ልናቀርብ እኛ የተሰበሰብንበት ቦታ ይህ ነው። ስለዚህ ወደ ቅድስት ቤተክርስቲያን ገብተን ስርዓተ ቅዳሴ አዘጋጅተን ምእመናን እናቆርባቸውና በሰላም ወደ ቤታቸው ይሄዱ ይሄዱ፣ እግዚአብሔር ማድሩባቸው ይኑሩ። ስለተቀደሰችው ምድር ግን እግዚአብሔር ከፈቀደ አምላክን በወለደች በእመቤታችን በእመቤታችን ቃል ኪዳን ኃይል እስከ ስድስተኛው ቀን እናመላከታችኋለን። ዛሬም ለተሰበሰቡ ሁሉ አባቶች ሐዋርያት ጽፈው በኢየሩሳሌም ካኖሩት መዛግብት ያገኘነው እናስተምራቸዋለን። ማርቆስ የተባለ ዮሐንስና የጌታችን ኢየሱስ ክርስቶስ እናት እመቤታችን አስቀድመው የነበሩባት ለዘላለሙ ክብር ምስጋና ይግባው። ዳግመኛም ቅዱስ ቄብሎት ከእለታት አንድ ቀን የቅዱሳን አባቶች መጻሕፍትን ሳነብ እመቤታችን ልጇ ኢየሱስ ክርስቶስ እንደተነሳ በእውነት ከሙታን ተለይታ እንደተነሳች የሚናገር መጽሐፍት አገኘው አለ። ይህችም ቃል ሀሰትና ምህታት አይደለችም። ዳግመኛም ወደ ሀና ጽም ስንመለስና አና ነሐሴ ሰባት ቀን ጸነሰች። በዚህም ቁጥር የመቤታችን ማርያም ልደቷ ግንቦት አንድ ቀን ይሆናል። መስከረም አስር ቀን ለቤተክርስቲያን ስዕለት አድርገው የሰጡባት ቀን ነው። መጋቢት 29 ቀን መድኃኒታችን ኢየሱስ ክርስቶስ የተጸነሰችበት ነው። ነሐሴ 29 አባቶች እንደነገሩን ሐዋርያት የመቤታችን ዜና ዕርገቷ አንጽፈው በመጻሕፍት መዛግብት ያኖሩበት ዕለት ነው። ከሐዋርያትም በኋላ የተነሱ ሰዎች ሁሉ መቤታችንን ለልጅ ልጅ ያስተምሩ ዘንድ ዳግመኛ አብሮ ኮሮስ የጌታ ወዳጅና ሐዋርያ ከሚሆን ከመምህሩ ከዮሐንስ እንደሰማው ስለ እርሷ መሰከረ። እንዲህም አለ፣ እመቤታችን ባረፈች ጊዜ ሐዋርያት ሁላቸው ተሰብስበው ገንዘው የተቀደሰው ስጋዋን ተሸክመው ወስደው በዮሴፍ የመቃብር ቦታ አስቀምጠው ነበረ። ያን ጊዜ እኔ አብሮኮሮስ እነርሱን እከተል ነበረ። ከእመቤታችን ክብሯ ብዛት የተነሳ ሐዋርያት በተውባት ቦታ ሁሉ ተአምራ ተአምራን አየሁ ተአምራት አየሁ። መላእክት ወደ ገነት አሳርገው ከዕፀ ሕይወት ስር አጠገብ አኖሯል። የእረፍቷ የእርገቷ ዜና እንደዚህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን፣ አሜን። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብንና መቤታችን ቅድስት ድንግል ማርያም ያደረገችው ተአምር ይህ ነው። ከብዙ ወራት በኋላ መምህር ዮሐንስ ወደ እኔ በማይነገር ስልጣን ወጥቶ፣ ልጅ አብሮኮሮሶይ የእናቱ የድንግል ማርያም ስጋ ያለበት ቦታ ይቼ እጅ ነሳ ዘንድ ጌታዬ ኢየሱስ ክርስቶስ ጠራኝ አለኝ። ክርስቶስም ጎበኘው እጅ ነሳው የሰውና የእግዚአብሔርን እርቅን የሆነ ስጋ ለአንተ ሰላምታ ይገባል፣ እያለ እጅ ነሳው፣ አመሰገነው። የብዙዎች መርከብ እናቴ ማርያም ሰላምታ ላንች ይገባሻል። አሁንም ግን እናቴ ማርያም ለአዳም መሬት ነህ፣ ወደ መሬትነት ተመለስ ተብሎ ስለተነገረው ቃል ለጥቂት ጊዜ በመቃብር እረፊ። አሁንም እናቴ ማርያም ስጋሽ ወደ መቃብር በመውረዱ አትዘኝ። እኔም በሰማይና የምድር ንጉሥ ሲሆን ሞትን በእኔ ስልጣን ሳይሆን እንደ ሰው ሁሉ ሞቼ ወደ መቃብር ወረድኩ። ዳግመኛም እኔ በፈቃዴ በአባትና በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጥቼ በስጋ ተወለድ አብሮኮሮስ አብሮኮሮስ ጌታ ኢየሱስ ክርስቶስ ከዮሐንስ ጋር ወደ ገነት ሂዶ የእናቱ የእመቤታችን ስጋ እንደጎበኘ ተገልጾለት አየ። ዮሐንስና ጌታ በገነት ካለው ከሚያምረው አበባና ፍሬ መልካም ሽታ ያለውን ተክል ወስደው በእመቤታችን ስጋ ላይ እንዳስቀመጡ አየ። መላእክት፣ ሊቃነ መላእክት፣ ኪሩቤል፣ ሱራፌል ወደ ገነት እየመጡ እግዚአብሔርንም እናቱ ማርያምንም ያመሰግናሉ። ይሄውን በጸህወት ስራ ተገብ ነው። ጌታ ኢየሱስ ክርስቶስም አባቶች ነፃ ያወጣቻቸው ይህቺ ናት። እነሆ በአዳም ስህተት ፋንታ ስጋዬ ወደ መቃብር እንደወረደ የእርሷም ስጋ ወደ መቃብር ወረደ አለ። በገነትም ያሉ እፅዋት ጫፎቻቸውን አስረዝመው ጌታ የተናገረው ቃል ሰሙ። በእርሱም ቸር በሚሆን በአባቱና በመንፈስ ቅዱስ ፈቃድ ሀዘንና ድካም ወደሌለበት ወደ መንግስተ ሰማያት ስጋዋን እስከሚያሳርጋት ድረስ በእፀ ህይወት ስር በእጽዋት መካከል አኖራት። ልመነዋ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም። መስከረም አስራ ሰባት ቅዱስ ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረዴት ያሳትፈን፣ ስሙን ለመቀደስ ክብሩን ለመውረስ ያብቃል። በመስከረም አስራ ስድስት ቀን የሚከበሩ አመታዊ ቅዱሳን በዓላት ሕንጸታ ለኢየሩሳሌም ቅድስት ዕሌኒ ንግሥት፣ ቅዱስ ጦቢት ነቢ፣ ቅዱሳን ጦቢያና ሳራ፣ አባ አጋቶን ባህታዊ። ወርሃዊ በዓላት ኪዳነ ምህረት፣ ቅድስት ኤልሳቤት፣ ቅዱስ ገብረ ማርያም ጻድቅ ንጉሰ ኢትዮጵያ፣ ቅዱስ አኖሪዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዳንኤል ጻድቅ፣ ቅዱስ አባ ዮሐንስ ጻድቅ። ወንጌሉ ዘወርቅ ወደ እግዚአብሔር ቤት እንሂድ ባልም ጊዜ ደስ አለኝ። ኢየሩሳሌም ሆይ እግሮቻችን በአደባባይ ቆሙ። ኢየሩሳሌምስ እርስ በርሷ እንደተገለጠች ከተማ ተሰርታለች። ስለ ወንድሞቼ፣ ስለ ባልንጀሮቼ በውስጥሽ ሰላም ይሆን አሉ። ስለ አምላካችን ስለ እግዚአብሔር ቤት ላንቺ መልካምነትሽን ፈለግ። መዝሙረ ዳዊት 121 ከ1 እስከ 9። ከቅዱሳን አባቶቻችን ና ምቻችን በረከተ ረድኤት ያሳትፈን። በአሎን በአለት ሳዋ ሴት ያርግልን። ነፍሳተ ሙታንን ይማርልን። ህያዋንን ይጠብቅልን። በጸሎታቸው አስቡን፣ አትርሱን። ያሉትን በያሉበት ያስብልን